ሰላም ሰላም ውድ የቻናል ቤተሰቦች አሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው አማረኛና ሌሎች የትምህርት አይነቶችን እያስተማር እንገኛለን በኢሞ በዋትሳፕ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ወደ ቪዲዮ ስንሄድ ይቺ ቤ ቤ የቤተሰብ አምስተኛ ማለት ነው ተ የመጀመሪያ በ የመጀመሪያ ብ ስድስተኛ፣ ቤ ተ ሰ ብ ቤተሰብ ቤተሰብ። እች ጨ እች መ እች ረ እች ው ው ጨ መ ረ ው ጨመረው ጨመረው እንግዲህ እዚህ ላይ ጨ የመጀመሪያ መ የመጀመሪያ እረ የመጀመሪያ ው ስድስተኛ ማለት ነው። እቺ ጠ ቀ ሜ ታ ጠቀሜታ ጠቀሜታ ጠ ቀ የመጀመሪያ ናቸው። ሜ አምስተኛ ታ አራተኛ ጠቀሜታ ፈ ነ ደ ቀ ፈነደቀ ፈነደቀ ፈነ ደቀ እነዚህ የመጀመሪያ ፊደላት ናቸው። ሰ ላ ም ሰላም ሰላም ሰ የመጀመሪያ ላ አራተኛ ም ስድስተኛ ሰላም። ወ ዘ ወዘ ወዘወዘ ወዘወዘ። እነዚህ እንግዲህ ሁሎችም እንደምታቸው የመጀመሪያ ፊደሎች ናቸው። ጀ መረ ች ጀመረች፣ ጀመረች፣ ጀመረ። እነዚህ የመጀመሪያ ፊደል ናቸው። ች ስድስተኛ ፊደል ጀመረች። ፀ ሎ ት ጸሎት፣ ጸሎት። ፀ የመጀመሪያ ሎ ሰባተኛ ት ስድስተኛ፣ ጸሎት። አ ስ ማ ረ አስማረ፣ አስማረ አ የመጀመሪያ ስ ስድስተኛ ማ አራተኛ ረ የመጀመሪያ አስማረ። ተ ቀ መ ጠ ተቀመጠ ተቀመጠ እነዚህ ሁሎችም የመጀመሪያ ፊደል ናቸው ማለት ነው። ቼ ር ነ ት ቸርነት ቸርነት ቸ የመጀመሪያ ር ስድስተኛ ነ የመጀመሪያ ት ስድስተኛ ቸርነት ወ ረ ት ወረቀት፣ ወረቀት። ወረ ቀ የመጀመሪያ ናቸው፣ ት ስድስተኛ፣ ወረቀት። ን ት እንዴት፣ እንዴት። እነዚህ እንግዲህ ሁሎችም ስድስተኛ ፊደል ናቸው። እዳችሁ ቼክ ስታደርጉ ስድስተኛ ላይ ታገኛታላችሁ ማለት ነው። የአቤት ስድስተኛ፣ የነቤት ስድስተኛ፣ የደቤት ቺ አምስተኛ ናት፣ አምስተኛ የደቤት አምስተኛ ዴ ይቺ ት ስድስተኛ እንዴት። መ ሰ ረ መሰረት መሰረት መ ሰ ረ የመጀመሪያ ፊደል ናቸው፣ ት ስድስተኛ ፊደል ናት። መሰረት አ በ ሰ ረ አበሰረ አበሰረ እነዚህ ሁሎችም የመጀመሪያ ፊደሎች ናቸው። ከ ፍ ተ

እነዚህ ሁሎችም የምታውቀው የመጀመሪያ ፊደላት ናቸው ማለት ነው ጀ ማ ል ጀማል ጀማል መጀመሪያ ማ አራተኛ ል ስድስተኛ ጀማል መ ጸ ለ ይ መጸለይ መጸለይ እንግዲህ መ ጸ ለ የመጀመሪያ ፊደሎች ናቸው ይ ስድስተኛ ፊደል መጸለይ

እነዚህ ሁሎችም ስድስተኛ ናቸው። ጸ ባ ይ ጸ የመጀመሪያ ባ አራተኛ ይ ስድስተኛ ጸባይ ፓ ር ላ ማ ፓርላማ ፓርላማ ፓ አራተኛ ር ስድስተኛ ላ አራተኛ ማ አራተኛ ፓርላማ መ ቼ መ ቻ ቻ ል መቻቻል መቻቻል ቻ አራተኛ ነው። መ የመጀመሪያ ነው። ል ስድስተኛ ነው። መቻቻል። መ ሐ መ ድ መሐመድ መሐመድ። መ የመጀመሪያ ሐ የመጀመሪያ መ የመጀመሪያ ድ ስድስተኛ መሐመድ። ዜ ጎ ቺ ዜጎች። ዜ አምስተኛ ጎ ሰባተኛ ቺ ስድስተኛ ዜጎች። ጥ ፋ ተኛ ጥፋተኛ ጥ ስድስተኛ ፋ አራተኛ ተ የመጀመሪያ ኛ አራተኛ ጥፋተኛ ለ ማ የ ት ለማየት ለማየት ለ የመጀመሪያ ማ አራተኛ የ የመጀመሪያ ት ስድስተኛ ለማየት አ ሰራር አሰ መጀመሪያ ራ አራተኛ ር ስድስተኛ አሰራር ተ ቋ ም ተ መጀመሪያ ቋ ስምንተኛ ፊደል ወይም ውስብስብ ቃላት ከሚባሉት ውስጥ ያለሽ ተ ቋ ም ም ስድስተኛ ተቋም ና ዝ ሬ ና አራተኛ ዝ ስድስተኛ ሬ አምስተኛ ት ስድስተኛ ናዝሬት ናዘሬት ከር ከሮ ከርከሮ ከ የመጀመሪያ ር ስድስተኛ ከ የመጀመሪያ ሮ ሰባተኛ ከርከሮ። ማ ህ በር ማ አራተኛ ህ ስድስተኛ በ የመጀመሪያ ር ስድስተኛ ማህበር። ጠ ቅ ላ ይ ጠቅላይ ጠቅላይ ጠ የመጀመሪያ ቅ ስድስተኛ ላ አራተኛ ይ ስድስተኛ ጠቅላይ። ግድብ እነዚህ ሁሎችም ስድስተኛ ናቸው። ግድብ አ ስ መ ራ አስመራ አስመራ አ የመጀመሪያ ስ ስድስተኛ መ የመጀመሪያ ራ አራተኛ አስመራ ውይይት ውይይት እነዚህ ሁሎችም ስድስተኛ ፊደሎች ናቸው። ውይይት ይቻላል ስድስተኛ ቻ አራተኛ ላ አራተኛ ል ስድስተኛ ይቻላል ዜ ጎ ች ን ዜጎችን ዜጎችን ዜ አምስተኛ ጎ ሰባተኛ ች ስድስተኛ ን ስድስተኛ ዜጎችን ጨመረች ጨመረች ጨመረ የሚለው የመጀመሪያ ፊደል ነው። ች ስድስተኛ ና ጨመረች እጃችን እጃችን እ ስድስተኛ ጃ አራተኛ ች ስድስተኛ ን ስድስተኛ እጃችን ት ኩ ረ ት ት ስድስተኛ ኩ ሁለተኛ ረ የመጀመሪያ ት ስድስተኛ ትኩረት ትኩረት ዘ ዴ ወ ች ዘ ዴ ወ ች ዘ የመጀመሪያ ዴ አምስተኛ ወ ሰባተኛ ች ስድስተኛ ዘ ዴ ወ ች ት ኩ ረ ት ትኩረት ትኩረት ትኩረት ው ጤ ታ ማ ውጤታማ ው ስድስተኛ ጤ አምስተኛ ታ አራተኛ ማ አራተኛ ውጤታማ ክር ክር ክ ስድስተኛ ር ስድስተኛ ክርክር ክርክር ጳ ጳ ሳ ት ጳጳሳት ጳ ጳ አራተኛ ሳ አራተኛ ት አራት ስድስተኛ ማለት ነው። ጳጳሳት። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ